አዲስ መጽሐፍ በአዲስ አይነት የመረቃ ሥነ ሥርዓት ሀገረ ካኦፒ ይዘቱ ፖለቲካዊ፣ ዓላማው የትግል መሣሪያ ግብአት ሆኖ ማገልገል ነው። ደራሲው ከሩብ ክፍለ ዘመን በላይ በሆነው የፖለቲካ ተሳትፏቸው የምናውቋቸው አቶ ልደቱ አያሌው ናቸው። ሀገረ ካኦፒ በተለየ የአቀራረብ ስልት ተጽፎ በተለየ መንገድ ሊመረቅ ተዘጋጅቷል። በኢንተርኔት አደባባይ በሕዝብ ታዳሚነት ይመረቃል። መራቂው እርስዎ ኖት። የመረቃው ቦታ ደግሞ የእጅ ስልኮ ወይም ቴሌቪዥኖ ይሆናል። የመረቃው ዕለት ቅዳሜ ጥቅምት 1 ቀን 2018 ዓ ም ከአመሻሹ 12 ሰዓት ጀምሮ በአውሮፓውያኑ የቀን አቆጣጠር ኦክቶበር 11 ቀን በዋሽንግተን ሰዓት አቆጣጠር ከቀኑ 11 ሰዓት ኤኤም ጀምሮ ሀገረ ካኦፒ ምን ቁም ነገር ሊያስነብበን ተጻፈ? ከዚህ በልዩ አቀራረብ የተጻፈ ድርሰትስ ኢትዮጵያውያን ምን እንማር እንችላለን? የነዚህ ጥያቄዎች መልስ በ ሃያ ታዋቂ የሀገራችን ፖለቲከኞችና ምሁራን በመረቃ ዕለት ተብራርቶ ይቀርባል። በዚህ ልዩ የመረቃ ሥነ ሥርዓት ታዳሚ እንዲሆኑ እርሶም በታላቅ አክብሮት ተጋብዘዋል። ከበርካታዎቹ የቀጥታ ስርጭት አቅራቢ መገናኛ ብዙኃን መካከል አንዱን ይምረጡና የመረቃ በዓሉ ቀጥተኛ ተሳታፊ ይሆኑ። በመረቃው ዕለት በልዩ ሁኔታ የተጻፈውን ይህንን መጽሐፍ በልዩ ሁኔታ በእጆ ያስገቡታል። በዚህ ልዩ የመረቃ ስነ ስርዓት ላይ በኢንተርኔት አደባባይ ተገኝተው የግዥ ጥያቄውን በማቅረብ በደራሲው የእጅ ጽሑፍ በስሙ የተፈረመውን ዲጂታል መጽሐፍ በቀጥታ ይግዙ። ሀገር ውስጥ ለሚገኙና መጽሐፉን ገዝተው ለማንበብ አቅሙ ለሌላቸው ወገኖችም ስፖንሰር የመሆን ድርሻን ይጋሩ። በዋትሳፕ ቁጥር 2027740046 በኢሜል አድራሻ ሀገረ ካኦፒ አት ጂሜል ዳት ካም የግዥ ጥያቄውን ማቅረብ የሚችሉ ሲሆን በምረቃው ዕለት ይፋ በሚደረግ የባንክ አካውንት ቁጥር የመጽሐፍ ግዥና የስፖንሰር ክፍያ እንዲፈጽሙ የሚያስችል ሁኔታም ተመቻችቷል። ሀገረ ካኦፒ በልደቱ አያሌው